ላይ የዚህ እቃ እና አስቤዛ ድምር 97220 ብር 97220 ብር የፈጀ። እዚህ ጋር አንድ ኩንታል ጤፍ አላት የጅሩ ጤፍ በጣም የሚያምር ማሻአላህ፣ ተባረከ ረህማን የሆነ የዚህ ዋጋ በ113 ብር ሂሳብ ነው። እስከዛሬ ትንሽ ጸየ የነበረው ዙሮ ኩንታል ጤፍ በ113 ብር ሂሳብ። 25 ኪሎ ነጭ ዱቄት 2250 ብር እና እርሾ ይሄ እርሾ ማለት ነው ማሻላ፣ ለብዙ ጊዜ መጠቀም የምትችሉት እርሾ ነው። አሪፍ እርሾ ነው። የዚህ ዋጋ ደግሞ 330 ብር ነው ማለት ነው። ምስር 260፣ 10 ኪሎ አተር፣ 10 ኪሎ በ230 ብር ሂሳብ ሩዝ፣ 10 ኪሎ በ ማን ነው በ120 ብር ሂሳብ ክክ፣ ምስር በ260 ብር 10 ኪሎ፣ 10 ኪሎ መኮሮኒ ቱቦ አምስትና እና ጥምዝ 5 በ120 ብር ሂሳብ ሱካር በ150 ብር ሂሳብ ተልባ በ5 ከ50 በሰሃን ነው የገዛሁላት ሁለት ሰሃን ቡና በ1 ሺ ብር ሂሳብ ኪሎ 10 ኪሎ 10 ሺ ብር ይመጣል ማለት ነው። አንዳንድ ሺ ብር እንደገና ደግሞ 9 ከ50 9 ከ50 ሩዝ በስመቲ ካርቶን ፓስታ በ1850 ብር ሂሳብ ዘይት በ1650 አራት ሀባ ማለት ነው። ቴመር 2 ሺ ብር ሮል ኦሞ 150 ብር እጣን 800 ብር ጫው በሰላሳ ብር ሂሳብና ደርዘን የልብስ ሳሙናና ደርዘን የገላ ሳሙና እንዲሁም የሻይ ቅጠል አለ በ55 ብር ሂሳብ ማለት ነው። እንግዲህ በ45 ብር ሂሳብ 12 ፍሬ የገላ ሳሙና የጨርቅ በ55ብር ዲቫ ሳሙናና በ30 ብር ሂሳብ ጫው ነው እንግዲህ። አስቤዛዎቿ እነዚህን የመሰሉ ማሻላ ተባረክ ረህማን የሆነ ነው። ከሁሉም አስር አስር ኪሎ ድፍ ምስር አስር አተር አስር ሩዝ አስር መኮሮኒ ከዛም ከዚህ ሆኖ አስር ሀያ ኪሎ ስኳር ቡና አስር ኪሎ ከሁሉም ማሻላ ተባረክ ረህማን የሚያስፈልጋትን ባለችኝ መሰረት እንደዚህ በአማረ አዘጋጅቼላታለሁ ማለት ነው። ሁላችሁም ተወዱታላችሁ። ከወደዳችሁ ደሞ ላይክና ሰብስክራይብ ሼር አድርጉ። እውነት ለመናገር አገራችን ላይ አስቤዛ ሁሉም ነገር ያው ውድ ነው። ለኬን አልሐምዱሊላ ረብል ዓለሚን ነው የሚባለው። ለእናንተ ውድ ነው እንደዚህ ነው ኑሮ። እንደዚህ ሁኖ እንደዚህ ፈጥሮ ካልናችሁ ወደ ኢትዮጵያ መምጣታችሁ ጋብ ይላል ማለት ነው። የተሻለ ጀማ ትንሽ አስቤዛዋ በዛ ስለሚል ዩት ይሄ ሁላ ቁጥር የእሷ ነው። ገና ደግሞ ያልተቋጠረ ሁላ አለ በርሜል ውስጥ የሚገባ ብዙ አስቤዛ ነው ያላት ማለት ነው። እዚጋ እንደምታዩት አስራ አምስት ኪሎ በርበሬ እና አስር ኪሎ ሹሮ አላት ማለት ነው። በርበሬ በ550 ብር ሂሳብ ኪሎ ተገዝቶ በርጥብ በደረቅ ቅመም ተደርጎ የተዘጋጀ የሚያምር ማሻላ ተባረክ ረህማን ሆኖ የተዘጋጀ ምጥን በርበሬ 15 ኪሎ አላት። በነጭ ሽንኩርት፣ ዝንጅብል፣ ቀይ ሽንኩርት፣ አዝማሪኖ ሁልጊዜ እንደመላቹ ጭና አዳም ተደርጎ በሚገርም ሁኔታ የተዘጋጀ ቆንጆ የሆነ 15 ኪሎ በርበሬ አላት ማለት ነው። ይሄ 15 ኪሎ በርበሬ ሲዘጋጅ ቢያንስ አስራአምስት ቀን፣ ሀያ ቀን እንደውም ከዛ በላይ ጊዜ ስጡ ብዬ ከዚህ ቀደም ነግሬያቸዋል። እችህቴ ወላሂ ለአዚምን እኔ በቃ ቃሽ ነገ አዘጋጅቼ ልልከው ነው እስከምላ ድረስ ከወር በላይ ብሩ፣ ላከች ለእኔ አማና ሰጠች። ይሄንን አርጊ ይሄንን አርጊ ምናምን ብላ እያጣደፈች ነገር የለም። እኔ ህሊናዬ ብቻ ዞኝ ነው እና እችህቴ ከምንም በላይ የማመሰግናት ናት። እና በርበሬና ሽሮ እንዲሁ በቀላሉ የሚዘጋጅ አይመስላችሁ። ሲቀጥል ደግሞ በርበሬና ሽሮ የማዘጋጀው እኔ ነኝ ራሴ ስለሆንኩ ደግሞ ጊዜ በጣም ያስፈልገኛል። ጀማ እና አባካችሁ ፕሊስ በርበሬና ሽሮ ስታዙ ይሳብር አድርጉ። እንደዚህ በሶስት ቀን በአራት ቀን የሚዘጋጀ አይደለም። ደግሞ የክረምቱ አለ። በጣም ብዙ ወረፋ ይዛችሁ እየጠበቃችሁ ያላችሁ እንሻላ ሁሉንም ፎ አረገዋሉ። ላኪን እኔ ጋ ሰው ብር ያስፈልጋል። እና በቀን እኮ ኃይል መታው ግድ ነው። እንደገና ደግሞ ከእናንተ በፊት በማድረግ ፖሊስ አሁን የዚች ልጅ አስቤዛ ሁሉ አስቤዛ የእሷ ነው። ተማም ለቦታ ነው። እኔ ሰሞኑን እቃ ስላልተጫነ ቤት ውስጥ ስለሆነ አሁን ቪዲዮ የምቀርጸው ሰሞኑን እቃ ቦታ ይዞብኝ ስለነበረ ለዛ ቦታ ነው። እንደዚህ ከፋፍዬ የማሳያችሁ ቃውንም የብቻ ነው የምታዩት ይሄንንም የብቻ ነው እና ይሄንን አሁን እንደዚህ አድርጌ ካላረግኩት ይሄን ቦታ አይኖረኝም ማለት ነው። ዞሮ ዞሮ በርበሬና ሽሮ እኔ የማዘጋጀው ራሴ ነኝ። እኔ ሳዘጋጅ ደግሞ በጣም ጊዜ ያስፈልገኛልና ፖሊስ ቆንጆ ተደርጎ አሪፍ ተደርጎ እንዲዘጋጅላችሁ ከምንም በላይ ሰብር ያስፈልጋልና ሳብር አድርጋችሁ ጠብቁኝና እዚህ ጋ እንግዲህ ይህን የሚያምር በርበሬ ማሻላ ተባረክ ረህማን እንግዲህ ይህንን የሚያምር ቆንጆ የሆነ በርበሬ ፏሪ ያዘጋጅችላታለሁ እዚህ ጋ ደግሞ ምን አለ ሽሮ አለ ሽሮ 10 ኪሎ ነው። ከየሁሉም አይነት ተቀላቅሎ በርጥብ ቅመም በደረቅ ቅመም ተደርጎ የተዘጋጀ ነው። ሁላችሁም ትወዱታላችሁ። ማሻአላ ተባረክ ረህማን እህቴ በቅርብ ነው ምትመጣው። እራሷ ናት ምትቀም፣ ሰው እንሻላ ታመሰግነኛለች። ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ማበረታታት እንዳትረሱ። እንደዚህ የሚያምር በርበሬ ከፈልጋችሁ በ0967177194 እኔን ማገኘት ትችላላችሁ። ከትልቅ ሰው ብርጋ ነው የምፈልገው። ቀድማችሁ ማዘዝ ትችላላችሁ ወር ግዴታ መጠበቅ አለባችሁ። በተለይ ደግሞ 30 ኪሎ 20 ኪሎ እንደዚህ የምታዙ ሰዎች ፕሊስ ሰብር አድርጉ፣ እንዲሁን እንደምታስቡ ፕሊስ። እናቶቻችን እንኳን ሲያዘጋጁ እኮ ለአመት ሁለት ወር ይፈጅባችኋላ ስለዚህ ይሄን ነው ማለት ፈልገው። ይሄን ማርና ማለት ነው በርበሬና ሹሮ ተዘጋጅቶላታል ማለት ነው ለማሳየት ማለት ነው። በተሽከረከሩት ላይ ሲያልፍ ውጣ አንድ ሁለት ሶስት አራት ቁጥር እዚህ ጋር ታስሯል፣ ሆኖም ግን ገና በርሜል አላት እቃ ምናምን አላት ብዙ ቁጥር ነው ያላት ማለት ነው። ኢንሻላ በርበሬ እና ሽሮ ላሳያችሁ እና ሌሎችን ደግሞ እናያለን ማለት ነው። ይሄ በርበሬ እና ሽሮ ነው። እና ጀማ ሰላም አሌይኩም ራህመቱላ በረከቱ። ዛሬ የማሳያችሁ ደሴ የሚሄድ አስቤዛ ነው። አስቤዛ እና እቃ ግን በጣም ብዙ ስለነበር አስቤዛዋ አስቤዛውን መጀመሪያ ማስቀደም ስለነበረብኝ፣ እዩት፣ ይሄ አስቤዛ ነው። እሷ አንድ ሁለት ሶስት አራት አምስት ቁጥር። ከዛም በተረፈ ደግሞ እዚህ በርሚል ላይ አድርጌ ነው። እዩት፣ ይሄን ቀሪውን እቃ እናስገባበታለን ማለት ነው። እዩት አስቤዛው ዛ ይህን ማድረግበት ምክንያት ምን መሰላችሁ? ሁለት ቀን ሶስት ቀን ያልሄደ እቃ ዝግ ክፍል ውስጥ ማለት ነው። ያ ደግሞ እቃ አብዛኛውን እኔ እቃ ገዝቼ ቪዲዮ ከሰራ በኋላ ቶሎ ውሰዱልኝ የምለው ለሌሎች እህቶች ቦታ እንድለቅልኝ ስለምፈልግ ነው። አልሐምዱሊላህ ውጭ ላይ መስራት እችላለሁ፣ ሊያኪን የሰው ጫጫታ፣ ዝናብ። አሁን ደግሞ ዝናብ ነው፣ ዝናብ ይጥላል፣ በጣም ያስቸግራል ና እቃ ከተሰራ ቪዲዮ ቶሎ ውሰዱ የምለው በምክንያት ነውና፣ አጠቃላይ የዚህ እቃ እና አስቤዛ ድምር 97220 ብር 97220 ብር የፈጀ ነው ማሳያችሁ። እዚህ ጋር ፓርቲሽን ብላኝ ያለች እንደምታዩት ማሻላ ተባረክ ረህማን በጣም ቆንጆዬ የሆነች ጽድት ያለች ፓርቲሽን አለች። ዋጋዋ 1450 ብር ናት። መጥበሻ 26፣ 24 ና 28 ቁጥር 28ቱ እንደምታዩት ትልቁ ነው። ቀጣይ ይሄ በጣም ጠቃሚ ማሻላ የሆነ እቃ ነው ማለት ነው። የቡና መፍጫ ሺ 200 ብር 5500 ብር፣ ሁለት አበባ ና የሽንኩርት ሼልፍ 600 ብር እንዲሁም ደግሞ ረከቦት 3700 ብር፣ 1000 ብር የቡና ሱፍራ አላት ማለት ነው። ከዛ የመተኮሻ የልብስ ሳች በሚለው 2800 ብር፣ እንዲሁም ደግሞ የውሃ ማፍያ 2000 ብር። ከዛ ፈርምንጣፍ አለቻት። ይቺ ፈርምንጣፍ በጣም ቆንጂ የምታምር ፈርምንጣፍ ያኔ እንዳልፈታ አባበይ ነው። ይህ አላት ማለት ነው። እንግዲህ ይሄን የመሰለ ነው፣ ሁላችሁም ተወዱታላችሁ እና 1000 ብር እዚህ ጋር እንደምታዩት ግማሽ የሾርባ ማግ አለን 200 ብር ደግሞ ዳንቴል አለ። በቃ እንግዲህ ይህን ይመስላል። እንደምት ኦራዲኒ አዘጋጅቼ ከጨረስኩኝ መላክ ነው ያለብኝ። ምክንያቱም ቦታ እንዲለቅልኝ አሁን ይሁላ እንደዚህ ቦታ በያዘ ሰዓት እኔ ቪዲዮ መስሪያ ጣለሁ። በዛ ላይ ደግሞ አሁን ዝናብ ነው ማለት ነው።